በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ በአብ በወልድ በመንፈስ ቅዱስ ስም በስም በግብር በአካል ሶስት በባሕርይ በሕልውና አንድ አምላክ ብለን ረዴት እግዚአብሔርን አጋዥ ጥግ በማድረግ እኔም መናገር እናንተም መስማት፣ እንዲሁም እኔ ማስተማር እናንተም መማራችንን እንቀጥላለን። አምላካችን እግዚአብሔር በመካከላችን ሆኖን ያስተምረን ዘንድ በመጀመሪያ ሰሞን ማመስገን ይገባናል። የእግዚአብሔር ቤተሰቦች በያላችሁበት እንደምንሰነበታችሁ የእግዚአብሔር ሰላም ከኔም ከእናንተም ጋር ለዘላለም ጸንቶ ይኖር። ይህ እንግዲህ ዩቲዩባችን ነው። የእግዚአብሔር ቤተሰቦች፣ እስካሁን ድረስ በነበረው ትምህርት እንደተጠቀማችሁበት ተስፋ እናደርጋለን። ሀሳቦቻችሁን እንግዲህ በመልእክት ማስቀመጫው ላይ ያስቀምጡልን። ጥያቄዎቻችሁም ካሉ ልክ እንደዛው ጥያቄዎቻችሁም በየጊዜው እኔም ሆነ ሌሎቹ መምህራን እየተገኘን እንድንመልስ እንገደዳለን። ይህ የማስተማሪያ አንድ መድረካችን ስለሆነ ሁላችንም ሁላችሁም ተቀላቀሉና ወይም እንዳንድ ጉባኤ ቤት ቁጠሩትና ትምህርታችንን እናስፋው። መክራቸው ሰዎች ናቸው፣ ምክር የሚጠሉ ናቸው። አማካሪ የሌለው ንጉስ ያለ አንድ አመት አይነ ሲላ ያባገራችን ሰው ምክር የሚጠላ ሰው ሁሉን በምክር አድርግ ነው የሚለው መጽሐፍ ማለት ነው። የምትሰራውን ስራ ሁሉ አማክረ ስራ። የምትሰራውን ስራ ሁሉ ከቅዱሳት መጻሕፍት ምስክር አቁመ ስራ ጻድቃን ሃጣን፣ በጻድቃን ምክር አይሄዱም የተገናኝተው ይላሉ መተርጉማን። የጻድቃን ኑሯቸው ጸሎት፣ ጾም፣ ምጽዋት፣ ትህትና፤ የሃጣን ምክራቸው ትዕቢት፣ መብ ግሎት፣ ክህደት፣ ስንፍና፣ ርኩሰት። የተገናኝተው አይቀበሏቸውም። ጥብላችሁ ነው የያዙ ቅዱስ ዳዊት ያለው ነው። አሁን ጻድቃን ይጾማሉ ይጸልያሉ፣ ትሁታን ናቸው፣ ዓለምን ይጠላሉ። አሁን ከእኛ ቤተ ክርስቲያን ተቃራኒ ሆነው ቤተ ክርስቲያን የሚነቅፉ ሰዎችን ይዋቸው። ቅዱስ ዳዊት እንላል ኃጥአን በጻድቃን ምክር ጸንተው አይሄዱ። የጻንታ የጻድቃንን ህይወት ምክር የተባለ ህይወት ነው። የጻድቃንን ህይወት መምሰል አይፈልጉም። ስለማይፈልጉም ምን ያደርጉታል? መስላቸው ይነቅፉታል፣ ይነቅፉታል። ለምን የእነሱ ረንድ ወይ ግሩም ነው። እሪያ ታውቃላችኋል? እሪያ የማትወደው አንድ ነገር አለ። ምንድነው? እንቁ ይባላል። እንቁ የሚባለው ከወርቅ የበለ እና ምቶ የምትጠላው ለምንድን ነው ሪያ እንቁን የምትጠላው ትቀርባለች። እና በዚህ ዓለም ላይ መልክ የሌላት ማናት ሪያ ናት። እና እንቁ ሲያበራ ተራራ ላይ ሆኖ እንቁ ተራራ ይቀመጣል። በድሮ መብራት ሳይኖ ትልቅ እንቁ ተራራ ላይ ይደረግና ያ እንቁ እያበራ ገበሬዎች ያርሳሉ፣ ፀሐፊዎች ይጽፋሉ፣ ነጋዴዎች ወደየሀገራቸው ሄደው ንግድ ያመጣሉ። እንቁ እያበራላቸው እንስሳት አራዊት ደግሞ በብርሃኑ ይደሰታል። በእንቁ ብርሃን ትከፋ እርያ ብቻ ናት። እርያ ለምንድን ነው የሚከፋት ስትሉ፣ መልኩ እንቁ ሲቀርቡት መልክ ያሳያል እና ቀረብ ስትል መልኳን ታያዋለች። ከምኑ ከንቁ ፊት ከንቁ ውስጥ ማለት ነው። ስታየው መልኳ በጣም ያስጠላል። እና ደግሞ የእሷ መልክ መሆኗን አታውቅም። እና ስለሚያስጠላት እኔ መልከ ጥፉ የምኑ ነው ብላ እሱን ወጋለሁ ስትል እንቁን በጨለማ ተለውሰዋል፣ በጭቃ ተለውሰዋል። ለምን የገዛ ክፉ መልኳን ስለሚያሳያት ነው። ብዙ መናፍቃን ኦርቶዶክሳዊት ቤተክርስቲያን ያሉ ቅዱሳንን የሚነቅፋቸው በቅዱሳን የገድ መጠ የእነሱ ስንፍና ስለሚታይ ነውራቸው በዚያ መስታወት ስለሚታይ፣ የእነሱ ነውርና ስንፍና እንዳይገለጥ የቅዱሳንን ትጋትና ቅድስና ማጣጣል ይፈልጋሉ። በዚያ እነሱ ከብረው ይኖራል። ስለዚህ ከኦርቶዶክስ ቤተክርስቲያን ያፈነገጡት ምንድን ነው እነሱ ሰነፍና ወይም ሆዳም ወይም አመንዝራ ወይም ሌላ ስለሆኑ ሳይሆን ልክ ስላልሆነች ነው ተብሎ የእነሱ ኃጢአት ህጋዊ ሆኖላቸው ይቀጥላሉ። ህጋዊ ኃጢአታቸውን ህጋዊ ለማድረግ ህጋውያን የሆኑ ቅዱሳንን ይነቅፋቸዋል። ገድላቸውን ያጣጥላሉ፣ ይነቅፋል። ምንጊዜም ጻድቃን ሀጣን በጻድቃን ምክር ጸንተው አይቆሙምና። ስለዚህ ምን ያል የአምር እግዚአብሔር ፍኖቶሙ ለጻድቃን እግዚአብሔር የጻድቃንን መንገድ ያውቃል። እግዚአብሔር የጻድቃንን መንገድ ያውቃል። ምን ማለት ነው? የጻድቃንን መንገድ ማለት ይላል አንድ ቤተ ክርስቲያን አባት ሲናገር የጻድቃን መንገድ ያውቃል ማለት የዚህ ግልባጩ የሀጣንን አያውቅም ማለት ነው ይላል። የእግዚአብሔር የማያውቀው እውቀት አለን? የሀጣንን አያውቅም ማለት ምን ማለት ነው? ስለዚህ ወዳጄ ይላል ኑሮ ማለት በእግዚአብሔር መታወቅ ነው። ሞት ማለት በእግዚአብሔር አላውቅህም መባል ነው። መኖር ማለት እግዚአብሔር እንዲያውቀን መሆን ነው። መሞት ማለት ነፍስ ከሥጋ መለያየቷ ሳይሆን እግዚአብሔር አላውቅህም የሚለውን ሥራ የሚያዘ ሰው ምን ይሆናል? የሞተ ነው። ልክ አባ ምርቲያኖስ ያ ሁሉ ገርድ ፈጽሞ ያ ሁሉ መከራ ተቀብሎ ሊሞት ሲል ወደ ሰማይ እያየ ሲደነግጥ አባታችን አንተ ሞትን ተፈራለ? ሲባል እንደ እኔ እሰርቻለሁ ብያለሁ እንደሱ አላውቅልህም ቢለኝ ምናውቃለሁ እንዳለው ነው። እግዚአብሔር አላውቅልህም ቢለኝ ስም እግዚአብሔር አላውቅህም የሚለው ሰው አለ ለፍቶ አላውቀም። ጸሎተኛ ነው እውነት፣ ሰጋጅ ነው እውነት፣ ጦመኛ ነው እውነት፣ መናኝ ነው እውነት፣ ገንዘብ አይወድም እውነት፣ በመከራ ይኖራል እውነት፣ በባዶ እግሩ ይሄዳል እውነት፣ ዋሻ ውስጥ ተከቶ ይኖራል እውነት። ግን እግዚአብሔር የማያውቀው ሰው ታምር ያደርጋል እውነት፣ ሙት ያነሳል እውነት፣ አጋንንትን ያወጣል እውነት፣ ድቡ ይፈውሳል እውነት። ግን እግዚአብሔር ያውቀው፣ እግዚአብሔር የማያውቀው ሰው ይህ ሁሉ አድርጎ እግዚአብሔር የማያውቀው ሰዋል። ሰርቶ ጾሞ ጸልዮ ቀድሶ አቁርቦ ሁሉን አድርጎ ጥልቅ የሆነ ነገር ሁሉ ሰርቶ እግዚአብሔር የማያውቀው ሰው አለ። እግዚአብሔር የማያውቀው ያ ሁሉ ለፍቶ ከእናት አባት ተለይቶ ከዘመድ ተለይቶ ከሀገር ተለይቶ በበረሃ ተከቶ ለፍቶ ደክሞ ሰግዶ ድምፃራዊትን ጸባጋንንቱ ችሎ ግርማ ሌሊቱን ታግሶ በብቸኝነት ኑሮ ፍቶታ ትኳያቱ አጣውር ኩሳትን ታግሶ ኑሮ እዚህ አላውቅ እንደሚባል ሰው ወልቷል። ይህ ኑ ተመልከቱ። እግዚአብሔር የጻድቃን ምክር ያውቃል፣ የጻድቃን መንገድ ያውቃል። የጻድቃን መንገድ የተባለው አንደኛው ክርስቶስ፣ ሁለተኛው ህግ፣ ሶስተኛ ስነ ምግባር ነው ይላሉ አባቶቻቸው። አንደኛው ክርስቶስ ነው። የጻድቃን ጎዳናቸው ማለት ክርስቶስ ነው። ጻድቃን ክርስቶስ በመሄዳቸው ይታወቃል። የሃይማኖተኛ ሰው ምልክቱ የሚያምነውን አምላክ በመምሰሉ ነው። እኛ ክርስቶስን እንድንመስል የተፈጠርን ሰዎች ነው። ክርስቶስን እንድንመስል ክርስቶስን መምሰያ መንገዶች ብሎ ቅዱስ ዮሐንስ አፈወርቅ ራሱን ችሎ ያስተማረው ብዙ ሰፊ ትምህርት አለ። ወደዚያ ውስጥ አልከታቸው። ክርስቶስን መምሰል የጻድቃን መንገዳቸው የክርስቶስ መንገድ ሁለተኛ ህግ ነው። ሶስተኛ መልካምነት መራራነት የዲያብሎስ መንገድ ነው። እማማነት፣ ትንኮለኛነት የክርስቶስ መንገድ አይደለም። ስለዚህ የጻድቃን ይታወቅላቸዋል። የሀጣን አይታወቅላቸው የማቴዎስ ወንጌል ምዕራፍ ሰባት ላይ ቁጥር 21 ላይ እን እንዴ የሚል ቃል ተገኘለ አኮ ሁሉ ዘይብለኒ እግዚኦ እግዚኦ ዘይበንጉስ መንግስት እግዚአብሔር አቤቱ አቤቱ የሚለኝ ሰው ሁሉ እግዚኦ እግዚኦ፣ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግስት እግዚአብሔር አይገባም። የሰማይ አባቴን ፈቃድ የሚያውቅ ሁሉ እግዚኦ እግዚኦ እያለ እግዚኦ እግዚኦ እያለ ማለት እኮ የሚጸልይ የሚቀድስ የሚያስቀድስ ምህላ የሚይዝ ፓታት የሚቆም ማህሌት የሚቆም ቃለ እግዚአብሔር የሚያንጠረጥር የሚለኝ ሁሉ መንግስተ ሰማያት አይገባል። ፈቃዱን የሚያደርግ ሰው ነው። ሰው በገዛ ፈቃዱ ይቀድሳል። ሰው በሰው ፈቃድም ይቀድሳል። ሰው በእንጀራ ፈቃድም ይቀድሳል። ሰው በብዙ ነገር ሰው በክብሩ ፈቃድም ይቀድሳል።

ቀምተን ለቤተ ክርስቲያን ሰተን ቀምተን ቤተክርስቲያን ሰርተን ሰርቀን ቤተ ክርስቲያን ሰርተን ነው ወይም የምንጸድቀው? እረ አይደለም። ሰው የሚጸድቀው በእግዚአብሔር ፈቃድ እንጂ በሰው ፈቃድ ሊሆን አይደለም። እኛ ደስ የሚለልን ጽድቅ ስለሰራ ልንድን አንችልም። ፈልጋችሁ መቶ ቤተክርስቲያን መስራት ትችላለች ላትሰርቁ ይችላል። ምን ጸድቀው የእግዚአብሔር ፈቃድ በመሆኑ እግዚአብሔር ደስ ይለዋል። ሰው ደስ ይለዋል ሳይሆን እግዚአብሔር ደስ ይቦታ ይህን የሚያደርግ ሰው ይደ ይህን የሚያደርግ ሰው ይደል አላቸው የላቸው እዚያር ቀወላችን ጋር እግዚኦ እግዚኦ አለ አላምና አለ ደግሞ ጭራስ ትንቢት ተናገር አስተማር። አኮኑ በስምከ ተነበይነ በስም ትንቢት አልተናገርንምን አኮኑ በስምከ አጋንንተ አውፃእነ በስምህ አጋንንትን አላወጣንምን? አኮኑ በስምህ ከሙታን አንሳይን በስምህ ሙታንን አላነሳንም ምን ይሉኛል። እኔም የዚያን ጊዜ እንዲህ እላቸዋለሁ፣ አማን ረክሙ ከበያ አምረክሙ እውነት እላቸዋለሁ አላውቃችሁም እላቸዋለዋል፣ አላውቃችሁም። ሙታን አንስተዋል፣ ጋሬን አውጥተዋል፣ ድውይ ፈውሰዋል፣ ሁሉን ታመት ትንቢት ተናግረዋል። ክርስቶስ አያውቃቸው ትንቢት ይናገራል። እስከ አስር ዓመት እስከ ሀምሳ ዓመት ግድ የላችሁም። አሁን አንዳንድ ሰው የሚላሉ እንዲህ አባ ጋዴ ትክክል አይደሉም ካላችሁ የሚናገሩት ትንቢት ለምን ተፈጸመ? ባለፈው እኮ በታይሳስ እንዲሆናል ብለው ተፈጽሞላቸዋል። ደካት እንዲሆናል ብለው ነበር ተፈጽሞላቸዋል። ይ ትንቢት በስም ትንቢት አልተናገርም። ምን መርስ አላውቃቸው። ጉዳዩ ቤተ ክርስቲያንን ያንጻል ወይ ነው እንጂ ትንቢት የሚነገረው ለቤተ ክርስቲያን ማነጽ ነው እንጂ ክብርን ለማስጠበቂያ አይደለም፣ የገዛ ክብርን ለመጠበቂያ።